አስኩም እኔ ሚዲያ ላይ ወጥቼ ፍለጠው ቁረጠው ብዬ አላቅም። ጥላቻን ሰብኬ አላቅም በተአምር በህይወቴ። ለዛም አይደለም ያደረኩት። ፍርያት የማነ ከሀገር የኮበለለችበት ጥብቅ ሚስጥር። ተዋናይት ፍርያት የማነ በአጭር ጊዜ ውስጥ ከፍተኛ ተቀባይነትን ካገኙ ከሀገራችን ሴት የፊልም ተዋናዮች መካከል አንደኛዋ ነበረች። ተዋናይት ፍርያት የማነ እና ያሁኑ ባለቤቷ ድምፃዊ ኤፍሬም አማረ በጦርነቱ ሰዓት አስቸጋሪ ጊዜ አሳልፈናል እያሉ ነው። በጦርነቱ ወቅት እርሷንም ሆነ ባለቤቷ ወቀሳና ሙገሳ ከተለያየ አቅጣጫዎች እየጎረፉላቸው ነበር። የዛሬው መሰናዷችንም በጦርነቱ ሰዓት በአርቲስቶች ተበድያለሁ ያለችው ፍርያት የማነ ምን በደል ደረሰባት? ሁለተኛው የትዳር ጋብቻዋስ ምን ይመስላል? የሚለውን ጉዳይ ለመቃኘት እንሞክራለን። አብራችን ቆዩ። ተዋናይት ፍርያት የማነ ከቁንጅናዋ ከመልካ መልካምነቷ ባሻገር የትወና ችሎታዋ ሲታከልበት ብዙ አድናቂዎችን ለማፍራት እንዳስቻላት ብዙዎች ይስማማሉ፣ ስራዎቿም ይመሰክራሉ። ይህች ተዋናይት ከፊልም ስራዎቿ ባሻገር የቴሌቪዥን አስተዋዋቂ እንዲሁም ዲዛይነርና ሊዮ ሞዴል በመሆን ለተወሰኑ ዓመታት ትሰራ እንደነበር እናስታውሳለን። በሞዴሊንግ በዲዛይነርነት እንዲሁም በቴሌቪዥን አስተዋዋቂነት የምትታወቀው ፍርያት የማነ ጦርነቱ እስከሚቀሰቀስበት ጊዜ ድረስ ብዙ ስራዎችን ሰርታ ነበር። ሆኖም ግን በሀገራችን ኢትዮጵያ ውስጥ ተፈጥሮ የነበረው የእርስ በርስ ጦርነት ከምትወደው ሙያ እንድትርቅ አድርጓታል። የእርስ በርስ ጦርነት ከምትወደ ሙያ እንድትርቅ አድርጓታል። ፍርያት የማነ በበጎ አድራጎት ስራም በመሳተፍ ትታወቃለች። በበጎ አድራጎት ስራዋም ከሀገራችን ከአራት አመታት በፊት በአዲስ አበባ የሴቶች ማህበር ምስጋናን ተችራል። የሴቶች ማህበር ምስጋና ተችሯታል በጎዳና ላይ በተለያየ ምክንያት ወጥተው ያሉ እናቶችና ህጻናትን በመጎብኘትና በመለገስ የዕለት ተዕለት ተግባሯ አድርጋ ትሰራ እንደነበር ይታወቃል በዚህም ምክንያት ነው ለሽልማት የበቃችው ይህ ብቻም አይደለም አንድ ህፃን ወስዳ እንደ እናት ለማሳደግ እራሷን ዝግጁ አድርጋ ጀምራም ነበር። ሆኖም ግን ልጁን ለውጭ አሳዳጊ ሰጥተዋለች። የአርቲስቷን በጎ ተግባር የተመለከተው የአዲስ አበባ የሴቶች ማህበርም የምስጋና የምስክር ወረቀት ሰጥቷት እንደነበር እናስታውሳለን። በጦርነቱ ወቅት ከሀገር የወጣችው ፍርያት የማነ አርቲስቶች በደል አድርሰውብኛል እያለች ነው በጎ ተግባር የፈጸሙልኝ በጎ ተግባርም የፈጸሙልኝ አርቲስቶችም ነበሩ ይህም የሚታወቅልኝ ትላለች። ለበርካታ ጊዜያት ከሚዲያ ራሷን አርቃ የነበረችው ይህች አርቲስት ከቅርብ ጊዜ ወዲህ ራሷን ወደ ሚዲያ እያቀረበች ትገኛለች። በህይወቷ የገጠማትን ችግሮችም ለህዝብ በማጋራት ላይ ናት። በህይወቴ አስቸጋሪ ጊዜ አሳልፍ ያለው ተፈትኝበታለው የምትለው ደግሞ የትግራዩ የጦርነት ሰዓት ነው። የትግራዩ ጦርነት ህይወቷንም አስተሳሰቧንም የቀየረው እንደሆነም ትናገራለች። ትምህርትም ሆኖኛል እያለች ነው። በጦርነቱ ወቅት ከሀገር በመውጣት ራሷን ለማዳመጥ የሞከረችበት ጊዜ እንዳለም ትገልጻለች። ጦርነቱ እንዴት ህይወቷን ሊፈትነው ቻለ? የጦርነት ጣጣው ብዙ ነው። በጦርነት ሰዓት የውሸት ታሪኮች ከብዙ አቅጣጫ ይለቀቃሉ። የውሸት መረጃዎች ከመንግስትም ሆነ ከሌላው አካል በይፋ ይወጣሉ። ምክንያቱም የውሸት መረጃዎችን ለህዝብ በመስጠት አንደኛው የጦርነት ስትራቴጂ ስልት በመሆኑ ነው። በጦርነት ሰዓት ፕሮፖጋንዳ ትልቁን ድርሻ ይዛል። ፕሮፖጋንዳ፣ የውሸት መረጃዎች እንዲሁም ታሪኮች ከሌለ ህዝብ ድንገት ተነስቶ ወደ ጦርነት ሊሰማ አይችልም። ስለዚህ ፕሮፖጋንዳ የግድ አስፈላጊ ይሆናል ማለት ነው። በጦርነት ሰዓት ፕሮፖጋንዳ ከፍተኛ ሚና ስለሚወስድ መንግስትም ሆነ ሌላው አካል አብዝቶ ሊዋሽ ይችላል። ኢትዮጵያ ውስጥ በርካታ የውሸት መረጃዎችና ታሪኮች በትግራዩ ጦርነት ሰዓት ተፈብርከዋል። አፍ የሚያስይዙ ህዝብን የሚያስደምሙ የፕሮፓጋንዳ ስራዎች በሚዲያዎች አማካኝነት ለህዝብም ደርሰዋል። የፌዴራል መንግስትና ህወሓት ጎራ ለይተው በሚፋለሙበት በዛን ሰዓት ከሁለቱም አካል የፕሮፓጋንዳ መረጃዎች ይቀርቡ ነበረ። ህዝብን ለማነሳሳት እንዲሁም ወደ ጦርነት የሚተም ወጣት ለመፍጠር ሲባል በሁለቱም ተፋላሚ ሀይሎች ከባድ ሊባሉ የሚችሉ ፕሮፓጋንዳዎች ሆን ተብሎ እንደሚሰራ እናስታውሳለን። በትግራዩ ጦርነት ሰዓት ህዝብ ለህዝብ እንዲነሳ ተደርጎ እንጂ አሳዛኝ የሚባል ፕሮፖጋንዳን በመሰራቱ ምክንያት ንጹኃን ዜጎች ክፉኛ ተፈትነው ነበር። በትግራዩ ጦርነት ሰዓት የትግራይ ተወላጅ አርቲስቶች ክፉኛ ተጎርተዋል። የትግራይ ተወላጅ አርቲስቶች በአንድ በኩል ትግራይ ያለው የቤተሰባቸው ሁኔታ ያሳስባቸዋል፣ የህዝቡ ደህንነት ያስጨንቃቸዋል። በሌላ በኩል ደግሞ ህወሓትን ትደግፋላችሁ ወይስ አትደግፉም በሚባል መርዛማ የፕሮፓጋንዳ መረጃ ውስጣቸውን ይረብሸዋል። በዛን ወቅት ግማሹ እያነባ እያለቀሰ ብቻውን አሳልፎታል፣ ግማሹ ደግሞ ተማሮ ከሀገር ወጥቷል፣ ሌላው ደግሞ ወደ ጦር ሜዳ በመሄድ ተፋልሟል። የጦርነት ፕሮፓጋንዳ ክፋቱ የቀድሞውን ህዝባዊ አንድነት መዋደድ፣ ፍቅርን እንዲረሳ ማድረጉ ነው። የጦርነት ነጋሪት ጎሳሚዎች፣ ፖለቲከኞች እና አክቲቪስቶች በመርዛማ ፕሮፖጋንዳቸው አማካኝነት የሺ ዘመናት አብሮ የቆየውን ፍቅራችንን፣ አንድነታችንን በጣጥሰውታል። ኢትዮጵያውያን በአንድ መቃብር ስፍራ መቀበሪያችንን ያደረግን ነበርን። በሀዘንም ሆነ በደስታ ለዘመናት አብረን እንዳሳለፍን በመርሳት ፖለቲከኞች ህዝብን እንዳባሉት የቅርብ ጊዜው ጦርነት ትልቁ ማሳያችን ነው። በአንድ ሀገር ውስጥ በክፍለ ዘመን አንድ ጊዜ የእርስ በርስ ጦርነት ሊከሰት ይችላል። ናይጄሪያ በአንድ ወቅት የእርስ በርስ ጦርነት ፈትኗት ነበረ። አሜሪካም በአንድ ወቅት ወደ እርስ በርስ ጦርነት ገብታ ነበር። ናይጄሪያ መሆኑ፣ አሜሪካ የእርስ በርስ ጦርነት ትምህርት የወሰዱበት ጦርነት ሆኗቸዋል። አንድነታቸውንም አምጥቶላቸዋል። ኢትዮጵያ ከእርስ በርስ ጦርነት ትምህርት ትወስዳለች ወይስ ሳትወስድም የሚለው ጥያቄ ዛሬ ላይ ሆኖ መመለስ ከባድ ይሆናል። ሆኖም ግን አሁንም የእርስ በርስ ጦርነት ኢትዮጵያን እየፈተናት ይገኛል። በእርስ በርስ ጦርነት ምክንያት ህዝብና ንጹሐን ዜጎች መከራ ውስጥ ገብተዋል። በትግራዩ ጦርነት ወቅት ክፉኛ ከተፈተኑ ሰዎች መካከል ተዋናይት ፍርያት የማነም አንዷ ነበረች። ይህች አርቲስት በጦርነቱ ሰዓት አይታው ገምታው የማታውቀው የስልቡን የስነ ልቦና ህመም ደርሶባት እንደነበር ትገልጻለች። በዛን ሰዓት በማህበራዊ ሚዲያዎችና በተለያዩ የሚዲያ አውታሮች አማካኝነት በትግራዩ ጦርነት ሰዓት ምን ያህል የአይምሮ ቁስል እንደደረሰባት ተዋናይት ፍርያት የማነ በራሷ የሶሻል ሚዲያ አውታር ላይ አጋርታለች። ከአባቴ ጋር በተያያዘ ብዙ ክስና ወቀሳ ቀርቦብኛል የምትለው ፍርያት የማነ ክሱ መሰረተ ቢስ ነው ስትል አጣጥለዋለች። ተዋናይት ፍርያት ስለ አባቴ የሚወራው መቶ በመቶ ውሸት ነው ስትል አስተባብላለች። ፍርያት የአባቴን ነገር ወደ በኋላ ቀስ ብዬ አንድ ቀን አጋራችኋለውም ትላለች። ነገር ግን ከሁሉም ሆድ ያስባሰኝ ያስከፋኝና ያናደደኝ ያበሳጨኝ ጉዳይ የእኔን ህይወት ታሪክ የሚያውቁ የሚገነዘቡ አርቲስቶች በጦርነቱ ሰዓት ከኔ መራቃቸውና እኔን ማራቃቸው ነውም ብላለች። መቼም በኢትዮጵያ ባሉ ባልታና ጋንዳ የምትናጥ ሀገር ናትና። መቼም ኢትዮጵያ ባሉባልታና በፕሮፖጋንዳ የምትናጥ ሀገር ናትና በጦርነቱ ሰዓት ከህወሓት በኩል ከመንግስትም በኩል መርዛማ ፕሮፖጋንዳ ይነዛ ስለነበር ህዝብ ለህዝብ እንዲጠላላ ተደርጓል። በዛን ሰዓት የፌዴራል መንግስት የሚደግፉ አርቲስቶች በአንድ ወገን፣ ህወሓትን የሚደግፉ አርቲስቶች በሌላ ወገን ሆነው ህዝቡን ሲያነሳሱ እንደነበርም እናስታውሳለን። በሁለቱም ወገኖች ያሉ አርቲስቶች ህዝብን ከህዝብ ህዝብን ከህዝብ የሚያከፋፍል ድርጊት እንደከወኑ ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ከሁለቱም ወገን ማለትም ከህወሓትም ሆነ ከፌዴራል መንግስት ራሳቸውን ነፃ በማድረግ ለየትኛውም ኃይል ድጋፍ ያላሳዩ አርቲስቶችም ነበሩ። በጦርነቱ ሰዓት የፌዴራል መንግስቱ ወይም ህወሓትን እደግፋለሁ ከሚል እሳቤ ነፃ የሆኑ ጥቂት አርቲስቶችም ነበሩ ማለት ይቻላል። ከእነዚህ አርቲስቶች መካከል ፍርያት የማነ አንዷ ናት። ፍርያት የማነ ከየትኛውም ወገን እንደሆነች ይፋ ሳታደርግ በዛን ሰዓት በዝምታ አልፋለች። ሆኖም ግን የማታ የማታ ከሀገር ከኮበለለች በኋላ የህወሓትን አርማ በመያዝ በምርቃት ፕሮግራም ላይ ታይታለች። በቃላት ደረጃ ህወሓትን እደግፋለሁ ወይም እቃወማለሁ ባትልም ባሉ በአልባሳቷ ስሜቷን አጋርታለች የሚል ወቀሳም የሚያቀርቡ ግለሰቦች ቁጥር ቀላል አይደለም። በሌላ በኩል የአሁኑ የትዳር አጋሯ ድምፃዊ ኤፍሬም አማረ ህዝቤ ተበደለ በማለት ለትግራይ ህዝብ ድምጽ ሆኗል። በዘፈንም የትግራይን ህዝብ ችግር ችግርና ሰቆቃ ለማሳየት ሞክሯል። ባለቤቱ ፍርያት የማነ በበኩላ ባለቤቱ ፍርያት የማነ በበኩላ በሁለት ዓመቱ ደም አፋሳሽ የእርስ በርስ ጦርነት ዝምታን መርጫለው ብላለች። ፍርያት የማነም በዛም በጦርነት ሰዓት በዝምታ ታሳልፍ እንጂ በርካታ ችግሯችን በርካታ ችግሮች ገጥመዋት እንደነበረ ግን አልደበቀችም። ከሁለት ዓመት በፊት ያለምንም ከልካይ ከሁለቱም ወገን ፍለጠው ቁረጠው በሚባልበት ሰዓት የምወዳቸውና የማከብራቸው ሰዎች ድንገት ተቀይረው እኔን አንፎሎ ማድረጋቸው፣ አንዳንዶቹ ደግሞ ድንገት ተነስተው ብሎክ ማድረጋቸው እኔን ክፉኛ ያስከፋይ ነበር ብላለች። አብሯት የሰሩ አብሯት ብዙ መከራና ደስታን የተጋሩ አርቲስቶች ድንገት በፕሮፖጋንዳው ተቀይረው እኔን ፊት ሲነሱኝ ሆድ ብሶ የነበረ አይምሮይም ተነክቶ ነበር ያለችው ፍርያት የማነ አንድ ነገር ቁጭ ብዬ እንዳስብም አድርጎኛል ብላለች። ይኸውም ውሳኔዋ ከሁሉም ሶሻል ሚዲያ መራቅ ነበር። እኔ ያሰብኩት ሁሉንም የሶሻል ሚዲያዎች በመዝጋት ከራሴ ጋር ማሳለፍና መጽሐፍ ማንበብ ራሴን ማዝናናት እንዲሁም ወደ ቤተ ክርስቲያን በመሄድ መጸለይ የኔ ተግባራቶች ነበሩ ትላለች። እንዲሁም ወደ ቤተ ክርስቲያን በመሄድ መጸለይ የኔ ተግባራቶች ነበሩ ትላለች። በጦርነቱ ሰዓት እኔን ያስከፋኝ አርቲስቶች እንዳሉ ሁሉ በጦርነቱ ሰዓት እኔን ያስከፉኝ አርቲስቶች እንዳሉ ሁሉ እየደወሉ ያልፋል አይዞሽ እያሉ የሚያጽናኑኝ ደግና መልካም አርቲስቶች እንደነበሩም አልክድም ትላለች። ለረጅም ከረጅም ዝምታ በኋላ ወደ ሚዲያ በመቅረብ በሕይወቷ ዙሪያ የተከሰቱ አዳዲስ ነገሮችን እያስተዋወቀች ትገኛለች። ድምፃዊ ኤፍሬም አማረ እና ተዋናይት ፍርያት የማነ የመጀመሪያ ልጃቸውን ካገኙ በኋላ ከመላ አድናቂዎቻቸው ለተቸራቸው የደስታ መልእክት እናመሰግናለን ብለዋል። በርካታ አድናቂዎቻቸውም መልካም ጋብቻ ጋብቻችሁ የአብርሃምና የሳራ ይሁንላችሁ፣ ልጃችሁንም ፈጣሪ ያሳድግላችሁ ሲሉ መርቀዋቸዋል። የዛሬው የማህበራዊ ሚዲያ ቅኝታችን ከላይ የሰማችሁትን ይመስላል። ሀበሻ ቶፕ ፋይፎች ነን። ሰብስክራይብ ላይክ ኤንድ ሼር በማድረግ ቤተሰብ እንሆን። ሰናይ ጊዜ ተመኘን። የዛሬው የማህበራዊ ሚዲያ ቅኝታችን ከላይ የሰማችሁትን ይመስላል። ሀበሻ ቶፕ ፋይፎች ነን። ሰብስክራይብ ላይክ ኤንድ ሼር በማድረግ ቤተሰብ ሰብስክራይብ ላይክ ሼር በማድረግ ቤተሰብ እንዲሆን፣ ሰናይ ጊዜ ተመኘን።